ቤተሰብ እንዴት ናችሁ? ደህና ናችሁ? ትላንትና እንግዲህ የተወረወረ ወርቁም ተሰጥቷል፣ ዛሬ ማለት ነው። ደህና ናችሁ አላችሁ ወይ? እንግዲህ ወርቅ ነው ምንድን ነው ምንድን ነው እንግዲህ፣ አይታችሁ ራሳችሁ ትፈርዳላችሁ፣ ወርቅም ሆነ ምንም ማለት ነው። ሲቀጥል ደግሞ መጀመሪያ እንድታቁልኝ የምፈልገው ሄርሜላ ማለት ነው ለሩታ አራት መቶ ሺህ የሚያክል ብር መንዝዛ ልትገዛላት አችልም። ገባችሁ? ምንም አደለችም ሩታ ማለት እንኳን ሄርሜላ አደለችም፣ የሩታ እህቱ እንኳን ለሩታ አራት መቶ ሺህ ብር አውጥተ እንኳን አራት መቶ ሺህ ብር አይደለም መቶ ሺህ ብር አውጥታ ወርቅ አትገዛም። ልንገራችሁ በዚህ አጋጣሚ ማለት ነው። ስለዚህ ሄርሜላ ገዛች የሚለው ነገር ውሸት ነው። አልገዛችም ሄርሜላ። ነገር ግን ድራማውን መቀጠል ስለሚፈልጉ ያ ሩታ ማሁን ወልዳ ተነስታለች። ስለዚህ እሷን ደግሞ ድራማ ውስጥ አካትቷታል። ያ ትንሽ አር ሲጀመር እኮ አረፈች ራሱ አይባልም። ቤተሰብ ጋር ራሱ ቪዲዮ የሰራችው ሁለት ወይም ደግሞ ሶስት ቪዲዮ ነው የሰራችው ከቤተሰብ ጋር ራሱ ማለት ነው። እንዳለ ከእነሱ ጋር ነው ድራማ ውስጥ ናት እና ስለዚህ ያላ ሩታ ደግሞ አይደምቅም፣ ታውቃላችሁ። እሱን እና ግን ሄርሜላ ናት ወርቁን የገዛችው ብለሽ እንደዚህ በይ ተብላ እንግዲህ ተነገራት። እንግዲህ ድራማው ደግሞ ተጀመረ ድጋሚ ማለት ነው። እነሱም ይቀጥላሉ፣ እኛም አስተያየት በመስጠት እንቀጥላለን ማለት ነው። ቤተሰብ እንግዲህ አብረሽ ሩታ ቤት ሄደዋል። ሩታ ደግሞ ለምን መጣ ምን ልታረግ መጣ፣ ልጅንም አላሳይም ብለዋለች ማለት ነው። ነገር ግን በልጅ የተነሳ ልጅ የማየት መብት አለው አብርሃም ማለት ነው። ግን ስለ በፊቱ ደግሞ ከቀሰቀሱ ደግሞ ስለ በፊቱ ትቶውት ነበረ እነሱ ማለት ነው ገባቸው አይደለ፣ የበፊቱን ትቶ አብረሽና ሩታ እየሳቁ እየተጫወቱ አንድ ላይ ሆኖ ቅቤ እየቀባች ምናምን ጥሩ ፍቅር ላይ ነበሩ። ነገር ግን አሁን የበፊቱን ነገር እየቀሰቀሱ እያመጡ ነው። እንግዲህ አብረና ያለን ያው ማለት ሴት ልጅ ሲጀመር ጽድት ብላ መጠበቅ አለባት ብዬ አስባለሁ። ግን ለሩታ ራሱ ተደውሎ ነው መጀመሪያ የሚነገራት ወይም ደግሞ ተዘጋጅቶ ነው ልክ አብርሃም አክሽን ብሎ ይጀምሩታል እንጂ ሩታ አሁን ቤት ውስጥ እንደዚህ ልብስ ለብሳ ምናምን ጡት መያዣ አርጋ ምናምን አጠብቅም በፍጹም። ምክንያቱም ጡት ታጠባለች አሁን አሁን ነው የምታጠበው፣ ስለዚህ አራስ ናት። ስለዚህ ቲሸርት ለብሳ ምናምን እንደዚህ ፀጉሯን አስተካክላ ወይም አራስ ሆነ አጠብቅም መቼም ልንገራቸው በዚህ አጋጣሚ ማለት ነው ግን ያው ሁላችንም እናውቃለን ስራ እንደሆነ ነገር፣ ግን በዚህ ልክ ደግሞ እንደዚህ ወርዶ መስራታቸው እኔ በጣም ነው ማዝንባቸው። በጣም ፍቅር ሆኖ ቂቤ እየቀቡ ጥሩ እያሉ የአብርሃም ጭንቅላት ተከፍተዋል እያለን እየተደሰተን እያለ መሀል ላይ ደግሞ ደስታ ላይ የሆነ ነገር አከሸፉብን ማለት አይቻልም። እዚህ አንድ ጊዜ ልጅናቸውቦታነውአይቻልም ልጅ ሲጀመር አንተ መመላለስ ያስፈልግህም ነገር ይላል ይችል ልጅን ማየት ነው ምፈልገው። ትንሽ ጊዜ ታገሰኝና ከእናትና ከአባቴ ቤት ሰውጣ ታየዋለክ። እሱ አብርሃም ማለት ነው የሆነን ለመናገር ያው ባለፈው እየተመላለሰ እያየ ምናምን ነው። አሁን ስለ ልጅ ፍቅር በደንብ የገባው እንጂ ማለት ነው። በፊት ታውቃላችሁ ታውቃላችሁ በደንብ እናውቃለን። የበፊቱን ቪዲዮ ተከታታይ ድራማ ያያችሁ ሰዎች ታውቃላችሁ። እና ስለ ልጅ እንኳን አታስብም ወይ? እንዴት ጥለኝ ትሄዳለ ከኔና ከርሜላ ምረጥ ብላ ስትለምነው እንደዛ ስታለቅሰው ጥሏት የሄደ ሰውዬ ነው ገባችሁ አደለ ጨራሽ አሁን ከሆዷ ወጥቶ ልክ አይን በአይነ ሲያይ ልጅነት ናፈቀው ወይም ደግሞ ልጁን ማየት ናፈቀው አባት መሆን አማረው ገባችሁ አደለ ነገር ግን አባት መሆን የሚያምረው ወይም ደግሞ አባትነት ሆኖ ማሳየት ደግሞ ማለት ነው ከጸነሰች ጀምሮ እስክትወልድ ድረስ አንከባክቧት ስትወልስትሆን ድረስ ፍሬ ለማየት የበቃ አባት ነው አባት የሚባለው። ገባችሁ አደለም። እናንተ ሴት ሆናችሁ ዘጠኝ ወር ሙሉ በቃ አደለ እያለቀሳችሁ ምን እየሆናችሁ ተንከራታችሁ። እዚህ ጋ ሩታ ተንከራተተች እያልኩኝ አይደለም ገባችሁ። እዚህ ጋ አሉ ለድራማ ነው የተንከራተተችው። ግን እንደዛ ተንከራታ ምን ሆና ከአጠገቧ ያነበረ ሰውዬ መልሶ ማለት ይሄ ለእናንተ እየሆነ ለመናገር ማለት ነው ማለት እቺ ፓርት ማለት ነው ትምህርት ራሱ ሊሆናችሁ ይችላል ብዬ አስባለሁ። ያው ከነሱ ድራማ ምንም አይነት ትምህርት ባንወስድም ማለት ነው። ነገር ግን ዘጠኝ ወር ሙሉ ስት ልክ ልጅ እንደጸነሰች ሲያቅ ባልየው ከዛ ጀምሮ ከእናንተ ጎን ያልነበረ፣ ስትወልዱ የኔ ልጅ ነው ብሎ ልጄን ከላየው የሚል አባት ማለት አስባችሁታል? አስባችሁታል? እኔ እንጃ አላውቅም። ህግ ራሱ የሚፈርድ አይመስለኝም ለዚህ አይነት ወንድ ማለት ነው። ገባችሁ አይደለ? ወንድ ማለት አብሮ የተሰቃየ አብሮ ከጎኗ የሆነ ነው ስጸንስ ጀምሮ

እኔ ጋር ምንም እንደማላደርግ ደጋግሜ ነገር አይባልም። ስለዚህ እሱ እዚያ እሄዳለሁ፣ መጀመሪያ ሲቀጥል፣ ደግሞ ከዚህ በየጊዜው እየተፈጠረ ያለው ነገር ምንም አያስደስትም። አይቻልም፣ አይቻልም። በቃ መሆን ስለማይችል እኮ ነው። አሁን እኮ ማለት ነው። እኔ ምንም አላማረኝም። ምንድ ተቃላችሁ ቤተሰብ ሩታ የመጀመሪያ ጊዜ ልክ እንደወለደ ጀምሮ ሊያይ ባሰጥ ኖሮ እሺ፣ ገባችሁ እዚህ ጋር እስማማለሁ። ምክንያቱም ሳረግ ዝዬን ነበረ ስሰቃየት ነበርክ። አሁን እንዴት ስወልድ ልጄ ብለመጣ እንዴት ልጅ አማረ ብሎ ምናምን የዛ ሰት ብትመልሰው ኖሮ እስማመ ነበረ። ነገር ግን ፍቅር ጀምሮ አብሮ ልክ ታርቆ እየተቀላለዱ እየሳቁ ፍቅር ውስጥ የነበሩ ልጆች በአንድ ተነስቶ ልጅንም አታይም ምናምን ብሎ ሲከለከል የሆነ ለምን እኔ አልስማመም። በዚህ ነገር በዚህ ጉዳይ አልስማም። የምትስማሙ ልትኖሩ ትችላላችሁ። ለነገሩ እንደ ተያዘ ሞቅ እንዳለ ከበፊት ጀምሮ ማለት ነው ገባችሁ አይደለ? ልክ የዛ ሰት ብቶ ባታሳይ ኖረው እሺ፣ ግን አሁን ገብቶ የአባትነት ፍቅር በቃ ልጁን ለምዶ ምናምን ቢያንስ ሳምንትም ሆነ አስራ አምስት ቀን እየሄደ እያየ ነው ልጁን እና አብርሃም አሁን ለምዷል ከልጁ ጋር ማለት ነው። ገባቸው አደለ? ስለዚህ አሁን ደግሞ በድንገት ሩታ ልጅህን አታኝ ብላ ስትከለክለው ደግሞ በጣም ነው ማዝነው፣ ነው እኔ ምክንያቱም ይሄ ነገር መሆን የለበትም ብዬ ስለማስብ ነው። ከመጀመሪያ ጀምሮ ቢሆን እሺ፣ ከወለደች ጀምሮ ሊያይ ብትከለክል ኖሮ እሺ፣ ግን አሁን እናት አባት ቤት ደግሞ እዚህ ሆነ ማየት አችልም፣ እዚህ መጥተ ማየት አችልም ምናምን ብትል መጀመሪያ ነበረ። ማየት አችልም እናቴ ቤት እንድትመጣ አልፈልግም ብትል እሺ። እየተደበቀ እየመጣ ከዛ እናትና አባቴ የሉም ብላ እየጠራች ፕራንክ እያረገችው እየነበረች ልጅ በአንድ የተነሳ ደግሞ እንደዚህ ስትሆን ደግሞ እኔ አልስማማም እየሆነን ለመናገር ማለት ነው። ግን ይሄ ነው የተከበረው ኪፒ ነው በእኔ ምክንያት የቤተሰብ

መጀመሪያ ፍቅር ፍቅር እየተጫወቱ መንገድ ለራሱ ማለት ነው። ቡታጅራ አይታቸዋል። ሩታ ሳትወልድ ራሱ አብራም ጠርቷት ፍቅር ፍቅር ነበረ የሚጫወቱት ሁለቱ ማለት ነው። ከዛ በኋላ ሩታ ከወለደች በኋላ ራሱ ፍቅር ፍቅር ነበረ የሚጫወቱት። አሁን ሁለቱም ደግሞ ድጋሚ ደግሞ በፍቅር ስስት ነው የሚተያዩት። ነገር ግን ደግሞ ምንም የማይገባው ወሬት ታውቃላችሁ መጀመሪያ ነበረ እን እያንተ ጥፋቶች አልታዩም፣ ወይም ደግሞ በቃ መስሎኝ አልታየም። መወቃቀስ ሳይሆን ይሄ እንትኑ እኮ ነው የተናገርኩት። መወቃቀስ አይደለም፣ ምንም አይደለም። አንቺን ነው እየታገስኩት ያለሁት። የኔ ትግስት ግን ምንም አልታየም። ወይም እኔ ደግሞ ምንም ስላላደረኩ ምንም አላጋጠመኝም ምናምን መስሎክ ነው። አይደለም ትችው ነው ልታገስ ማለት ነው። ከዛ በኋላ ነው አንተ

ሩታ እዚህ ጋ ማለት ነው እስከዛሬ የት ነበር፣ የሆነን ለመናገር እዚህ ጋ ኦዲየንሶች ማለት ነው። እዚህ ጋ እስቲ ፍረዱ። እኔ እዚህ ጋ ማለት ነው ለአብርሃምም አለልም ለሩታም አለልም ማለት ነው። እዚህ ጋ ገባቸው አደለም? ሩታ አሁን ወልዳ ከአስራአምስት ቀን በኋላ ወይም ደግሞ ወር በኋላ አብርሃም ሳይመጣ ገባቸ፣ ጭራሽ ሳይመጣ ማለት ነው። አሁን ቢመጣ ኖሮ ይሄ ፓርት በቃ በደንብ ያስፈልገዋል፣ በደንብ ይሰራዋል። ገባቸው አደለ? የት ነበርክ እስከ አሁን? አሁን እንዴት መጣ ብላ ብትጠይቆ እዚህ ጋር ይሄ ፓርት ማለት ነው ሪሊ ያስፈልገዋል ብለን እናምናለን። ነገር ግን አብርሃም እየመጣ እስካሁን እያየ ሆስፒታሉ ውስጥ ከእሷ ጋር አብሮ እየነበረ ምጥ ሰዓት ተደውሎ አብሮት እየነበረ የዛ ሰዓት ሁላ እሺ፣ ከዛ በኋላ እየተጠራ አብርሃም እየተደበቀ ቤተሰቦቿ ባነ እኛ ላይ ነው፣ ግን በደንብ ይታወቃሉ። የአብርሃም እናትዮንም አይፈረም፣ አባትዮንም አይፈረም። ለምን ፊት ለፊት ተያይቶ ስለሚታወቁ ማለት ነው። እኛ ላይ ግን መጫወት ስለሚፈልጉ ወይም ደግሞ የድሮ ሙሽራና እንትኖች መደባበቅ እንደዛ ነው የሚያደርጉት ማለት ነው። ግን አብርሃም እቤት እየመጣ ነው፣ ብዙ ጊዜ አይታችኋል ብዬ አምናለሁ። ሩታም ደግሞ ፕራንክ ልታርጓ ቤት ጠርተዋለች። ቅቤ የቀባችሁ ቀን ቤተሰብ የለምና ተሎ ብለ እፈልጋለሁ ብላ እንግዲህ ፕራንክ አድርጓለች። ገባችሁ አይደለ? ስለዚህ ኢቭን አይተናል ማለት ነው። ገባችሁ አይደለ? እቤት መጥቷል፣ ብዙ ጊዜ ማለት ነው። አብርሃም ልክ አሁን አዲስ እንደመጣ ሩታ ይህንን ጥያቄ ብጠይቆ ተገቢ አይደለም ብዬ ነው የማምነው ማለት ነው። መጀመሪያ ባይመጣ ኖሮ እንደ መጀመሪያው፣ ገባችሁ አይደለ? ሩታን ኦኬ አሰቃይቶታል ኦኬ ዘጠኝ ወር ሙሉ ከእሷ ጎን አልነበረም። ሶ እያለቀሰች ምን እያለች ከወንድሞች ወንድሞች ምናምን የት ገቡ? ግን እነሱ ማለት ነው እነሱ ምናምን ትዋና ገብቶ ከዛ አብርሃም ደግሞ ሩታ ለምነው እናውቃለን፣ ስለ ልጅ አታስቡም ወይ? አንድ ቀን እንኳን ስለ ልጅ አንስተው አያቅ። ልክ ልትወልድ ቡታጅራ ከገባች በኋላ ነው አብርሃም ስለ ልጅ በደንብ እያወራ እየመጣው። እሱን ሁላችንም እናውቃለን። አንድ ቀን ልጄ እንዴት ነው ምን እየበላሽ ነው ምን አማረሽ ብሎ ያልጠየቀ ሰውዬ ዛሬ መጥቶ ሩታን ልጄን ማየት እፈልጋለሁ ልጄ ናፍቆኛል ቢል፣ እስከ ዛሬ የት ነበርክ? ምን ልሰራ መጣ? ከቤቴ ውጣ ብላ ማስወጣት ሙሉ መብት አላት ብዬ አስባለሁ። ገባቸው አይደለ? ነገር ግን አሁን ጊዜው ጅብ ከሄደ ውሻ ጨው ሆነው አይደለ? አብረው በልታው አብረው እየሳቀች አብረው የነበረች ልጅ በአንዴ በድንገት ተነስታ እስካሁን የት ነበርክ? ልጅህን አላሳይም ከቤት ውጣ ማለት አችልም አችልም። እየመረች ትውጫለች። ሁላችሁም ማለት ነው። እዚህ ጋር እውነት እናውራ፣ ስለ እውነት እንቆም። እዚ ጋ የማንም ደጋፊ ስለው የማ እኔ ከዚህ በኋላ ልንገራችሁ የማንም ደጋፊ አይደለሁም። እዚ ጋ ደጋፊነትን አውጥቻለሁ። ሶ ሩታ ሴት በመሆኗ ስለ ሴቷ አወራለሁ። ከተጎዳች ስለ ሴት በኩል ሆኜ አወራለሁ። ገባችሁ አደለ። ነገር ግን ሁለቱም በሚሰሩት ስራ ደግሞ አስቴት እንሰጣለን። እዚህ ጋር የእንትና ነኝ የእንትና ነኝ ጩኸታችሁን በቃ አለቀ ታውት በቃ ስለ ራሳችሁ ህይወት ተጨነቀው፣ ስለ ራታችሁ ኑሩ። እሺ ገባችሁ አይደለ? እንትናንኝ እንትናንኝ እንትናኝ ስንት አመት ሙሉ፣ ስለ ራሳችሁ አስቡስ፣ ስለ ራሳችሁ እስከ ስንት አመት ምረት ነው ለሰው የምትኖሩት ማለት ነው። ገባችሁ አይደለ? ባይሆን ህይወታችሁ የሚያስተካክል ነገር ስሩበት። ገባችሁ ቲክቶክን ማለት ነው። እና እውነት አውሉ፣ ስለ ማህተባችሁ አውሩ። ማህተባችንን ያረግ ነው ሊሞቅልን አደለም፣ ሊያሞቀን አደለም። በርዶን ማለት ነው ልናምንበት ነው። ገባችሁ ስለማተቦቹ ስለምታምኑት አምላክ ብላችሁ እውነት ማውራት አለባችሁ። እዚህ ጋር እውነት ሸፍነው መሄድ ጥሩ አደለም። ግድኩ ምን ልጅ መጎደ ይጠበቅበት የመሱ ፍቅር ለመስጠት አሁን ከናኑ አባትነት የታወቀ የታየ ያኔ መንከባከብ ሲገባ የት ነበርክ?

ሀይ ሌላ ነገር ውስጥ መግባት ፈልጋ ነው። የምሬ ነው። ከምር ሌላ ነገር ውስጥ ነው የምንገባው። ከምር ሌላ ነገር ውስጥ ነው የምንገባው። እኔ እስከ ዛሬ ዝም ብዬሽ አይደል። በቃ ሌላ ነገር ማለት ነው የምጀምረው። ከምሬ ነው። አይፈልግም በቃ የምሬን ነው እነዚህ ልጆች አሁንም፣ ማለት ነው፣ ያ የፈረደበት ክስ ነው፣ ወረቀት ነው ምናምን። ሩታ እንግዲህ አብርሃም ልጅ እንዳያይ አደረገች ብሎ ክስ ነው የሚመጣው፣ ወይም ደግሞ ወረቀት ነው የሚመጣው ብዬ ነው ማስበው። ይሄ ነው ሌላ ነገር የሚመጣው። ምንም አይነት ነገር የለም ከዛ ልጅ ላይ። ከሰሰች እንዳይ ከለከለችም ብሎ አብርሃም እያለቀሰ ይመጣል ምናምን፣ በልጅ ፍቅር ተሰቃየ ብሎ ምናምን ሊመጣ ይችላል። ያው ነው ፓርቱ፣ ማለት ነው። ገባችሁ አይደለ? ሌላ ነገር አደርጋለሁ ያለችው እንግዲህ ልጁን እንዳያይ በፍርድ ቤት ልታቆመው ምናምን እንደዛ አይነት ድራማዎች ነው የሚሰሩት ብዬ አስባለሁ። ሌላ ነገር ምንም አይደለም። ምንም እሱን አድርጌ ላሳየ፣ አንተም የሆነ እርምጃ ተራመድ እና ም አድርጌ ባሳይጋ አይሻልም? ያን ነገር ደግሞ እንዳደረገ ማፈልግ ከሆነ አትምጣ በቃ ሰው ልማይ ሰው ሰው ሲታከሱትን ሳይ

ያኛውን ትቶ አሁን በዚህ ሰሞን የተደረገው ነገር ነው እያወራ ያለው ስለ ወርቁ፣ ስለ ኢቭን መቶ እቤቷ ምናምን፣ ስለዛ ነገር ፓርት ነው እያወራው ሁለቱም አልተግባቡም ብዬ አስባለሁ። ሩት ስለዛኛው ነው የምታወራው፣ አብራን ደግሞ ስለ አሁኑ ነገር ነው የሚያወራው ማለት ነው። ገባችሁ አይደለ? ይመስላል በጣም ብዙ ለመናገር ዝም ብላ ዝም ብላ የበፊቱን ነገር ተነሳባት መሰለኝ፣ ይመስለኛል። እንደዛ ነው፣ በፊት የነበረው በፊት ያሳለፈችው በፊት አብርሃም የሰራባትን ነገር ምናምን ተናዳ፣ አሁን እሱን በቃ መበቀል ነው መታደጉ። እርግጠኛ ነኝ እንደዛ ነው፣ እንደዛ ነው። እኔ ሰላም ማግኘት ፈልጋለሁ፣ አትረብሸኝ እሺ።

ዳንኩ ሰላም ሽም ነው። እኔ እኔ ማየት ራሱ አልፈልግም። ነገር ግን ማለት ነው ልንገርሽ ሩታዬ እዚህ ጋር እንድትሰሚኝ የምፈልገው ማለት ነው ነገሩን ያበላሽሹ አንቺ ነሽ። ገባሽ አይደለ? መጀመሪያ አንቺ ላይ ግፍ ሰርቶብሻል። ምክንያቱም አጥፍተሽ አልመለሽ ማለት ነው። ገባሽ አደለ? አብርሃም ሶ ከአንቺ ጋር ጎና አልነበረም። ሶ ምን አማረሽ፣ ሚስቴ እንዴት ነሽ፣ ልጄ እንዴት ነው ብሎ አንድ ቀን እንኳን ከአንቺ ጎና አልነበረም። ልጅ ለልጅ እንኳን አታስቡን ወይ እያልሽ እያለቀሽ እጁን ይዘሹ ትቶሽ የሄደውን ነገር ማስታወስ ነበረብሽ። ገባሽ አደለ? ነገር ግን አቀረብሹ ራስሽ ገባሽ አደለ? እኛም ተው ነው ሁሉም ነገር ማለት ነው ገባሻ? ግን አሁን መልሰሽ ደግሞ ይኸው የበፊቱን እያስታወሽ እያለቀሽ ነው። ገባሽ የራስሽን ህመም ነው ሚቅድ የቀሰቀስሽ ያለሽው ማለት ነው። መጀመሪያ እንደ መጀመሪያው እንደ መጀመሪያው መመለስ ትችይ ነበር። በቃ አለቀ። ገባሽ አይደለ? የመጀመሪያው ሁሉም ነገር ትቶ መጥቶ ከአንቺ ጋር እንዲሆን ሄርሜላንም ትቶ ሌሎች ሴትም ከዚህ በኋላ አጠገባቸው እንዳይደርስ ቃል ገብቶ ሁለታችሁን ተስማምታችሁ ታርቃችሁ ወደ ህይወትሽ ማስገባት እያለብሽ አንቺ ምን አደረግሽው? እንደ ቀልድ ቀልድ ህይወትሽ ላይ አስገባሽው መልሰሽው ማለት ነው። ገባሽ አይደለ? አብረሹ ፕራንክ እያረግሽ መጫወት ጀመርሽ። አብረሹ ልጅሽን ማየት ጀመረ። አብሮ ከአንቺ ጋር እየሳቃችሁ ተደስታችሁ ማየት ጀመር፣ በድንገት ማለት ነው። አሁን መልሰሽ ደግሞ ያ ነገር የበፊቱ ነገር እያስታወስሽ እያለቀሽ ራስሽን ትጎጃለሽ። ቤተሰብ ሰላማችሁ ይዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ